ሰላም ጤና ስለ እንዴት ናችሁ፣ የዩቲዩብ ቤተሰቦቼ ዛሬ ለነገራችሁ የመጣውኝ የወተት ላም መስራት ወይስ በሬ ማድለብ ይሻላል ይምሎ ለነገራችሁ መጥቻለሁ። በሬ ማድለብ የአጭር ጊዜ ገቢ ነው። የወተት ላም መስራት ግን ሎንግ ተርም ቢዝነስ ነው እሱ። ስለዚህ መስራት የምትፈልጉበት መስራት ትችላላችሁ። ለምሳሌ ያህል አሁን ይሄኛውን እየተመለከታችሁ ያለሁን እነዚህ አሁን ግድሮች ናቸው። ምርጥ ምርጥ ግድሮች ናቸው። እነዚህ አሁን ቢያንስ የስምንት ወር እርግዝና ያላቸው ናቸው። እና እነዚህን አሁን ብትገዙ ቢያንስ ሁለት ወር ብቻ ነው የምትጠብቁት። ከሁለት ወር በኋላ የወተት ምርት ማብረት ትችላላችሁ። ልክ እንዳልኳችሁ ከዚህች ላም አሁን አስራ አምስት ሊትር ብታገኙ ስምንቱ የላሟ ቢሆን ሰባቱ መሸጥ ትችላላችሁ ማለት ነው። ስለዚህ አሁን አዲስ አበባ ላይ ባለው የወተት ገበያ ማለት ነው አንድ ሊትር ከመቶ እስከ መቶ ሃያና መቶ ሰላሳ ስለሚሄድ በቀን ሰባትና ስምንት ሊትርን ካገኙ እንደዛው ደግሞ በብዛት ካስገባችሁ በብዛት እንደዛው ታገኛላችሁ ማለት ነው። በሬን ካደለባችሁ ግን በዓመት ሶስቴ ወይ አራቴ ነው ገበያን ጠብቃችሁ ስለምትሸጡ ስለዚህ የገበያ ችግር ብዙም አይኖርም። ግን ቢዝነሱ ቶሎ ቶሎ የሚገኝ ንካም ነው። የላሞቹ ግን ምንድን ነው የሚሆነው? በየወሩ የምታገኙትን ነው የምታጠራቀሙት። ፕላስ ደግሞ በአመት የምታገኙት ጥጃ እሱ ትርፍ ይሆናል። ስለዚህ ከመኖ ትርፎ ከጥጃ ትርፎ የምታገኙት ብር የተሻለ ይሆናል። ግን እንደ በሬ ማድለቡ ወደ አሁኑ ካሽ ብዙ ብር አይገኝም ማለት ነው። ይሄኛው በረጅም ጊዜ ሀብትን የሚሰበስብበት መንገድ ስለሆነ ብዛት የምታስገቡ ከሆነ ቶሎ የማደግና የመለወጥ እድል ይኖራል። ስለዚህ በፈለጋችሁት መንገድ መስራት ትችላላችሁ እላችኋለሁ። በሬ ማድለብን ደግሞ በፈለጋችሁ ሰዓት መስራት ትችላላችሁ። ለምሳሌ በዓላትን መጠበቅ አልፈልግም ካላችሁ እና የገበያ ትስስር ካላችሁ በፈለጋችሁ ሰዓት ታደለቡና የገበያ የገቢያ ትስስራችሁ ጋር መሸጥ ትችላላችሁ። ሆቴሎች ልኳና ቤቶች እንዲሁም ደግሞ ቄራ መሸጥ ይቻላል፣ ወይ ደግሞ ቋሚ ደንበኛ ካላችሁ ከእነሱ ጋር መነጋገር ይቻላል። ስለሆነ በዓላትን ሳይጠብቁ መስራት ይችላሉ። ሁለተኛው ደግሞ በዓላትን ጠብ ጠብቄ ይሰራለሁ ካላችሁ የኢትዮጵያ ውስጥ በጣም ትላልቅ ሶስት በዓላት አሉ። በዓላትን ጠብቄ ይሰራለሁ ካሉ፣ ስለዚህ እነዚህ በዓላትን እየጠበቁ በሬዎችን እያስገቡ መስራት ይቻላል። በሬዎችን ስታስገቡ ምርጫ ላይ በጣም መጠንቀቅ አለባችሁ። ውድና ውድ ባልሆነበት ሰዓት ነው መግዛት ያለባችሁ። ውድ ባልሆነበት ሰዓት ከገዛችሁ መሸጫ ላይ አትቸገሩም። ባለሙያን በማማከር ከባለሙያ ጋር መሆን መግዛት ትችላላችሁ። ከተገዙ በኋላ በኋላ ደግሞ ምን አይነት እንክብካቤ ይፈልጋሉ የሚለውንም እንደዛው ከሐኪም ጋር መነጋገር ትችላላችሁ። አለበለዚያ ግን የምትሰሩት ስራ ፌል እንዳደርግባችሁ፣ ነገሮችን በመመካከር እና ዲፕ በማየት መስራት ይቻላል። እስካሁን ከእናንተ ጋር የቆየውኝ አብዲ ለገሰ ነኝ። ይህ ቪዲዮ ጠቃሚ ነው ብላችሁ ካገኛችሁ ለወዳጅ ዘመዶቻችሁ ሼር አድርጉልኝ። ይህንን ቻናል ሰብስክራይብ አስደርጉልኝ እላችኋለሁ። መልካም የስራ ቀን ይሁንላችሁ። ደና ይሁኑ።